ምናምን ጊዜ አይደለም፣ ስምንት ጊዜ የተነጋገርን ስምንት ጊዜ ጊዜ ልጀምር ነው። አንድ ሁለት ሶስት አዩ በና ቢላቢ አይስክሬም ሰሊና ሰሊና አይሆንም ላይ አቁመሽግነ ላ ነው የምትይ፣ አንድ ጊዜ አሁን አሁን ቅ ላሳያቸው ለኔ ዴንሶች እያያችሁ ነው ጋይስ በስነ ስርዓት። እንደውም ቅርጽ የሚያወጣ ቅርጽም ኢንሀንስ አድርገው የሚያወጣ ልብስ ላ ሁለት የሰሊና አንቂት ሳለጠልጥ ሶስተኛው የዓለም ጦርነት እንዳይነሳ፣ አንድ አንድ ዙር ሳይደርሰኝ ቀስ እያልሽ አይደለም፣ አምስት ኦኬ። እሺ፣ አሁን ምን ታረጊያለሽ መሰለሽ? ትንሽ እየዙም ትንሽ እየዙም ለምን ፈልክ ይሁን፣ ዙም ዙም። በዚህ በላይ አልቀጣልም። ማርያም ደከመኝ፣ በቃ እሺ። ቀጣይ ይኸውልሽ፣ ሰሊና ቀጣይ። የምሬ ነው አሁን ሼፕሽን የሚያሳይ ልብስ አላደረግሽም። ቀጣይ ግን ልብስ ትቀይር ያለሽ። ለምንድ የምቀይረው አረቢላ? ይኸው በደንብ እንደውም አጉልቶ ያሳየ። ክርስቶስን አያሳይ ግን እስቲል እንዳለሽ ያስታውቃል። ማናት ማነሽ? ቤዚ ነሽ? እናያትሽ ትበድ ያለሽ። ቤዚ አይተሽ ከጨረሽ በኋላ ትሳደብ ያለሽ እንዲግማታ ምን አለች? ሆ ምስል አይኔ ነው የተሳደበችው። ስታስጠላኝ አስጠላኝ አለች።